በክርስቶስ የተወደዳችሁ ሰላም ለእናንተ ይሁን። ይህንን የዮሐንስ ወንጌል ምዕራፍ ዘጠኝ ቁጥር አምስትም ጥቂት እንድንነጋገር ወደድኩ። የዮሐንስ ወንጌል ምዕራፍ ዘጠኝ ታሪክ ከእናቱ ማፀን ጀምሮ አይነ ስውር ሆኖ ስለተወለደ ሰው ይናገራል። የዚህ ሰው አይነ ስውር ሆኖ መወለድ ጥያቄ የፈጠረባቸው ደቀ መዛሙርት ኢየሱስን ይሰው አይነ ስውር ሆኖ እንዲወለድ ኃጢአት የሠራ ማን ነው? እርሱ ወይስ ወላጆቹ? ብለው ጠይቀውት ነበረ። ኢየሱስም ይህ ሰው አይነ ስውር ሆኖ እንዲወለድ ማንም ኃጢአት እንዳልሠራ አስረድቷቸዋል። ይልቁንም የእግዚአብሔር ስራ በእርሱ እንዲገለጥ ነው፣ የእግዚአብሔር ስራ በእርሱ እንዲታይ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም ብሏቸው ነበረ። እንግዲህ የእግዚአብሔር ስራ አይነስውሩን ማብራት ጨለማ ወደ ብርሃን ማምጣት ትልቁ የእግዚአብሔር ስራ እርሱ ስለነበረ እርሱ የሚታይበት ማሳያ እንዲሆን ነው እንጂ ኃጢአት ተጠቅሶ በዚህ ምክንያት ነው በዚያ ምክንያት ነው ሊባለት የሚችለው ነገር እንደሌለ አስረድቷቸዋል። አንደኛ እንድና የፈለግኩት ነገር ታላቁ የእግዚአብሔር ስራ በኃጢአት ጨለማ ውስጥ የወደቀውን ሰው ወደ ብርሃን ማምጣት ስለነበረ ለዚያም ወደ ብርሃን ለመምጣት ልጁ ኢየሱስ ክርስቶስ ስለ ኃጢአተኞች በመስቀል ላይ እንዲሞት የእግዚአብሔር ፈቃድና ሐሳብ ስለነበረ ኢየሱስ ክርስቶስ ከዚህ ዓለም በመስቀል በኩል ወደ አብ መሄድበት ጊዜ ወይም ስለ ሰው ልጆች በመስቀል ላይ ሞቶ ተቀብሮ፣ የሞትን ድል አድርጎ ከሞት ተነስተ አድርጎ መሄድበት ጊዜ እንደደረሰ አውቆ ታላቁን ስራ ወደ ብርሃን የማምጣትን ስራ እንደሰራ እናያለን። በእርግጥ ጌታችን ኢየሱስ ክርስቶስ እንደ በርጤሞስ ያሉትንም ከዚህ በፊት ዓይናቸውን አብርቶላቸዋል። ታላላቅ ነገሮችን አድርጓል። የሞተውን አልዓዛርን ሌሎችንም አስነስቷል። ድንቃድንቆችን፣ ተአምራቶችን ሰርቷል። ከነዚያ ሁሉ ተአምራቶች ማጠቃለያ የሆነውን በዓለም ሳለሁ የዓለም ብርሃን ነኝ ብሎ የሰራውን ይህንን ነገር እናያለን ማንም ሊሰራ የማይችልባት ቀን ትመጣለች፣ ብሎ ቀን ሳለ የላከኝን ላድርግ ይገባኛል ብሎ አለ ኢየሱስ። ይሄ ቀን ሳለ የላከኝን ስራ ላድርግ ይገባኛል ብሎ ያለበት ታሪክ ይሄ የዚህ ሰው ከጨለማ ወደ ብርሃን የመምጣት ወይንም የአይኑ መከፈት ታሪክ የሚያሳየን ከሌሎችም ተአምራቶች የጎላና የተለየ የሚያደርገው ታላቁን ወደ ዓለም ብርሃን ሆኖ የመጣበትን ስራ የሚያመለክት ተአምራት መሆኑ ነው። ጌታችን ኢየሱስ ክርስቶስ ወደ ዓለም የመጣበት ትልቁ ስራ፣ ትልቁ ተልእኮ የጨለማውን ዓለም በጨለማ የወደቀውን ዓለም በቤዛነት ስራው ስለ ሰው ልጆች ኃጢአት በመስቀል ላይ በመሞት ጨለማውን ማብራት ስለነበረ ያ ጊዜ እንደደረሰ፣ ያ ሰዓት እንደደረሰ ለማመልከት የዚህን ሰው አይን እንዳበራለት እናያለን። የእግዚአብሔር የአምላካችን ስም ብሩክ ይሁን። በጨለማ የሄደ ሕዝብ ታላቅ ብርሃን አየ ተብሎ በመምጣቱ ጊዜ በስጋ ነስቶ ከማርያም በመወለዱ ጊዜ ወደዚህ ዓለም በመግባቱ ጊዜ የሚሆነውን ታላቅ ብርሃን ነቢያቶቹ እንደተናገሩት በጨለማ የሄደው ሕዝብ ታላቅ ብርሃን አየ ተብሎ እንደተባለ በክርስቶስ የመስቀል ስራ የሚመጣውን የህይወት ብርሃን የዘላለም ብርሃን የሚያመለክተው ይህንን የትንሣኤ ሥራ ሠራ። በዚህ ውስጥ የምናስተውላቸውን ነገሮች አሉ። አንደኛው ሁሉ ነገር በጊዜ የተገደበ በጊዜ የተወሰነ በጊዜ ስርዓት ውስጥ የተካተተ ነገር እንደሆነ እናያለን። ዓለማት የተፈጠሩበት ሁሉ በእርሱ የሆነ ከሆነውም አንዳች ያለ እርሱ ያልሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ በእኛ ሁኔታ መጥቶ እኛን ሊያድን በሰራ ጊዜ እኛን ሊያድን ከእኛ ጋር በተቆጠረ በመካከላችን ባደረ ጊዜ በጊዜ ተወስኖ ነበር፣ በጊዜ ተገድቦ ነበር። ይሄ በጊዜ መወሰንና መገደብ ለሰው ጨለማ ከመውጣቱ በፊት የዘላለሙን ብርሃን ከማየቱ በፊት የግድ ነው። ሁሉም ሰው በጊዜ የተወሰነ ነው እና በዚያ በጊዜ በተወሰነው ጊዜ ቀን እያለው ጊዜ እያለው ከአምላኩ ጋር መስማማት እንዳለበት፣ ወደ ብርሃን መምጣት እንዳለበት፣ ወደ ብርሃን መግባት እንዳለበት ያመለክታል። ወንድሜ፣ ክርስቶስ ኢየሱስ ጨለማህን ሊያበራልህ ጨለማሽን ሊያበራልሽ በመስቀል ላይ ሞቷል። ቀን ሳለ ከዚያ ጨለማህ እንድትወጣ ቀን ሳለ ከዚያ ጨለማሽ እንድትወጪ ወደ ብርሃን እንድትመጪ ይፈልጋል። እሱ ወደዚህ ብርሃን ይጠራሻል። ቀን ሳለ የላከኝን ሥራ ላደርግ ይገባኛል እንዳለ፣ ቀን ሳለ ለደረሰ ጥሪ መልስ ልሰጥ ይገባኛል ማለት ይኖርብሃል፣ ይኖርብሻል። ቀን ሳለ ቀኑ ካለፈ ጊዜው ከሄደ በኋላ አይሆንም። ዛሬ በተለያየ መንገድ ብርሃኑን አብርቶ ሊጠራህ፣ ብርሃኑን አብርቶ ከጨለማ ሊያወጣህ ይፈልጋል። በቀን ውስጥ በሁኔታ ውስጥ በጊዜ ውስጥ ወደ እሱ ይጠራል። ለዚህ መልስ እንድትሰጥ ላበረታታህ እፈልጋለሁ፣ ላበረታታህ እፈልጋለሁ። አሁን ከኃጢአት ጨለማ ነጻ ውጡ፣ አሁን ከኃጢአት ጨለማ አምልጡ። አሁን ከኃጢአት ጨለማ ወደሚያስደንቀው የዘላለም ብርሃን ወደ ክርስቶስ ኢየሱስ ኑ። ቀን ሳለ ሁሉ ነገር በጊዜ የተገደበ እንደሆነ ያሳየናል ይሄ ክፍል። ሁለተኛው ነገር ግን የላከኝን ስራ ላደርግ ይገባኛል ብለዋል። በዚህ ምድር ስንኖር ሁላችንም እግዚአብሔር በዓላማ ፈጥሮናል፣ በዓላማ ፈጥሮናል። ምክንያት አለን የምንኖርበት። ይሄ የምንኖርበት ምክንያት የእኛ ብቻ አይደለም፣ የፈጠረን አምላክም ምክንያት ነው። ያ የፈጠረን አምላክ በእኛ እንዲከብር ጊዜ ሳለ፣ ቀን ሳለ የመንግስቱን ስራ እንስራ። ቀን ሳለ ፈቃዱን እናገልግል። ቀን ሳለ ጽድቅን እንዝራ። ቀን ሳለ እውነትን እንናገር። ቀን ሳለ ያበላሸው ነው እናቅና። ቀን ሳለ ሰላምን እናርቅን እናውጭ። ጊዜ ሳለ ነው። አሁን ጊዜው ነው። መልካም ለማድረግ ጊዜው ነው። መልካም ቃል ለመናገር ሰዓቱ ነው ሰላምን ለማወጅ ሰዓቱ ነው። እቅን ለማምጣት ሰዓቱ ነው። ወደ ጽድቅ ለመመለስ ሰዓቱ ነው። ንስሐ ለመግባት ሰዓቱ ነው። እግዚአብሔር በዚህ በዚህ ጊዜ መልካም ነገር አድርገን እንለፍ። እግዚአብሔር በሰጠህ መልካም ዘመን በህይወት እያለ እስትንፋስስ አይቋረጥ በሞት ሳትጠቀለል ጊዜ ሳያልቅ መልካም ነገር አስብ፣ መልካም ነገር አድርግ። በሌሎች ጨለማ ጣልቃ ግባ፣ በሌሎች መከራ ጣልቃ ግባ፣ በሌሎች ችግር ጣልቃ ግባ፣ በሌሎች ችግር ጣልቃ ግቢ። እግዚአብሔር ዕድል ሰጥቶሻል፣ ዕድል ሰጥቷል። መልካም ለማድረግ ጊዜው አሁን ነው። ሰዎችን ለመርዳት ጊዜው አሁን ነው። በጨለማ ለወደቁት ለመድረስ ጊዜው አሁን ነው። ለደከማቸው እጅን ለመዘርጋት ጊዜው አሁን ነው። ለፈሩ አይዟችሁ ለማለት ጊዜው አሁን ነው። ቀን ሳለህ ጊዜ ሳለህ፣ ብርቱ ሳለህ ጉልበት ሳለህ እውቀት ሳለህ መናገር ስትችል ድምጽ ሳይሰልል አስቀድመህ መልካም ነገር ለማድረግ ፍጠን፣ መልካም ነገር ለማድረግ ፍጠኝ። ይሄ ክፍል ለዚህ ያስተምረናል እና ኢየሱስ ይህንን አይነ ስውር አበራ። በዓለም ሳለሁ የዓለም ብርሃን ነኛል። በማቴዎስ ወንጌል ምዕራፍ አምስት እንደምናየው በዓለም ሳለን እኛም የዓለም ብርሃን እንደሆነን ይነግረናል ኢየሱስ ክርስቶስ። እናንተ የዓለም ብርሃን ናችሁ፣ እናንተ የምድር ጨው ናችሁ ይለናል። በዓለም ሳለን በህይወት ሳለን ምራራውን የምናጣፍጥ ጨለማውን የምናበራ ብርሃኖች፣ ከብርሃን የተገኘን ብርሃኖች ነን። የብርሃንን ነጸብራቅ የምናንጸባረቅ ብርሃኖች ነን። ክርስቶስ ኢየሱስን የምትቀጠሉ፣ በክርስቶስ ኢየሱስ ከእግዚአብሔር ጋር የታረቃችሁ፣ በሞትና ትንሣኤው ተስፋ ያደረጋችሁ፣ የዘላለም ጥሪውን ሰምታችሁ የመጣችሁ፣ በዓለም ሳለን የዓለም ብርሃን ነን። ጨለማው እንዲበራ እንጸልይ። ጨለማው እንዲበራ እንናገር። ጨለማው እንዲበራ እንዲበራ እንስራ። ጨለማው እንዲበራ እንትጋ። ጨለማው እንዲበራ ብርሃን ና ዋጣ። ጨለማው እንዲበራ በጨለማው ላይ በጎ ሐሳብ፣ የጽድቅ ሐሳብ እንዝራ። ጨለማው ይሸነፍ። አንድ ነገር አድርጉ። አንድ መልካም ነገር፣ ክፉ የሚሸነፍበት፣ አመጽ የሚሸነፍበት፣ ጥላቻ የሚሸነፍበት፣ ዘረኝነት የሚሸነፍበት፣ ክፋት የሚሸነፍበት፣ ጥላቻ የሚሸነፍበት አንድ በጎ ነገር አድርጉ። በዓለም ሳለን የዓለም ብርሃን ለዛ እንድናዋጣ፣ ክርስቶስን መንፈስ ተቀብለናል። የክርስቶስ መንፈስ በውስጣችን አድሯል። አባ አባት ብሎ የሚጮህ የልጅነት መንፈስ ተሰጥቶናል። ገላትያ ምራፍ አራት ሮሜ ምራፍ ስምንት ልናስታውስ እንችላለን። በእነዚህ ምራፎች ውስጥ ስለልጅነት ጳውሎስ የሚናገራቸው ድንቅ ድንቅ አባባሎች አሉ። ልጆች ና በልጅነታችን ስልጣን፣ በልጅነታችን ኃላፊነት፣ በልጅነታችን ማንነት ብርሃንን እናብራበት በዚህ ጨለማው ዓለም ላይ። የተበጸጋው ይርዳን ይርዳችሁ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ተባረኩ። አመሰግናለሁ።